ዜና ስፖርት። ጤና ይስጥልኝ። ከኤስሪ ፊርዶስ አብደል ሀኪም ነኝ። በቅድሚያም ዌስትሃም ዩናይትድ በሚካኤል አንቶኒዮ ወደፊት እጣ ፋንታ ላይ ውሳኔውን ለተወሰነ ጊዜ ድረስ እንደሚያዘገይ መግለጫ ሰጥቷል። ክለቡ ዛሬ ማለዳ ላይ በሰጠው መግለጫ የአንቶኒዮን ኮንትራት ሰኔ 30 ስለሚጠናቀቅ በነጻ ዝውውር ይመዘገባል ማለታቸው ተነግሯል። ዌስትሃም የሚካኤል አንቶኒዮን ሁኔታ ከግምት ውስጥ በማስገባት በታህሳስ 2024 ካጋጠመው ከባድ የትራፊክ አደጋ በኋላ ስለወደፊቱ ጊዜ ምንም አይነት መደበኛ ውሳኔና ማስታወቂያ ያለመኖሩን በመግለጫው አሳውቋል። ሚካኤል አንቶኒዮ በዌስትሃም ዩናይትድ ቤት ለረጅም ጊዜ ያገለገለ በጣም ተወዳጅ ተጫዋች እንደመሆኑ በክለቡ ፍጹም ቅድሚያ የሚሰጠው ሰው መሆኑ መሆኑም ተነግሯል። አንቶኒዮ ከታህሳስ ወር ጀምሮ በተሽከርካሪ አደጋ ምክንያት የታችኛው እጅና እግሩ ስብራት ስላጋጠመው ቀዶ ጥገና ተደርጎለት ሶስት ሳምንታትን ያህል በማዕከላዊ ለንደን ሆስፒታል በማገገምም አሳልፏል። የ35 ዓመቱ የፊት መስመር ተጫዋች መጋቢት 10 ወደ ለንደን ስታዲየም በመመለስ ቡድናቸው ከኒውካስትል ዩናይትድ ጋር ያደረገውን ጨዋታ መመልከትም ችሏል። ክሪስቲያኖ ሮናልዶ የወደፊት ቆይታውን አሳወቀ። ፖርቹጋላዊ የፊት መስመር ተጫዋች ክሪስቲያኖ ሮናልዶ በቀጣይ በአልናስር ቤት ለመቆየት ማሰቡን ተናግሯል። ከሳውዲው ፕሮሊ ክለብ ጋር ያለው ስምምነት በሰኔ 30 እንደሚያበቃ ዛ አትሌቲክስ መዘገቡም ይታወሳል። እንዲሁም 40 ዓመት የሞላው ክሪስቲያኖ አዲስ ኮንትራት ውን ላይ ድርድር መድረሱ ተዘግቦም ነበር። በክለቡ ያለው ኮንትራት በዚህ ወር መጨረሻ የሚጠናቀቀው ሮናልዶ አልናስር የመቆየት እቅድ እንዳለውም ተጠቁሟል። የአምስት ጊዜ ባሎንዶር አሸናፊው ማንቸስተር ዩናይትድን ከለቀቀ በኋላ ከታህሳስ 22 ጀምሮ ከአልናስር ጋር የነበረ ሲሆን በዚህ የውድድር ዓመትም ኤስፒኤል ጎልደን ቡትስን በ25 ጎሎች አሸንፏል። ከትላንቱ የኔሽንስ ሊግ ዋንጫ ድል በኋላ ሀሳቡን የሰጠው ሮናልዶ በቀጣይ የሚቀየር ነገር አይኖርም ሲል ሀሳቡን አካፍሏል። ክርስቲያኖ ሮናልዶ ትላንት ምሽት ከፖርቹጋል ብሔራዊ ቡድን ጋር ሶስተኛ ዋንጫውንም አሸንፏል። በዚህም በሰጠው አስተያየት ከሀገሪ ጋር ያሸነፍኩት ዋንጫ ከሁሉም በላይ ነው በማለት ነው ተናግሯል። የኔሽንስ ሊግ ዋንጫ ለሁለተኛ ጊዜ ያነሳው የፖርቱጋል ብሔራዊ ቡድን አምበል ክርስቲያኖ ሮናልዶ ለሀገሩ ዋንጫ ማስገኘት ትልቅ ዋጋ እንዳለውም ተናግሯል። በርካታ ዋንጫዎችን ያሸነፈው ክርስቲያኖ የትኛውም ዋንጫ ይልቅ ከፖርቱጋል ጋር ካሸነፍኩት ዋንጫ ጋር አይወዳደርምም ብሏል። ቼልሲዎች ማማዱ ሳርን ከስትራስቦርግ እስከ 2033 የሚያቆየውን ኮንትራት ማስፈረማቸውን አረጋገጡ። በጥር ወር ክለቦቹ የመሃል ሜዳ ተከላካዩን በውድድር አመቱ መጨረሻ ለማዘዋወር በ14 ሚሊዮን ዩሮ ስምምነት ላይ መድረሳቸው ተዘግቦም ነበር። በዚህም የ19 አመቱ ተከላካይ ማማዱ ሳር በቼልሲ ቤት የ8 አመት ኮንትራት መፈረሙን ተከትሎ በኤንዞ ማሪስካው የዓለም ክለቦች ዋንጫ ቡድን ስብስብ ውስጥ እንዲካተትም ተደርጓል። ተጫዋቹ በተጠናቀቀው የውድድር አመት የኮንፈረንስ ሊግ ተሳትፎ ላሳካው ስትራትስቦርግ 28 ጨዋቶችን ማድረግም ችሏል። ሳር ለስድስት አመታት ያህል በኦሎምፒክ ሊዮን ወጣቶች ቤት እንዲሁም በውሰት አንድ ዓመት አሳልፏል። ማንቸስተር ሲቲ ሪያን ቼርኪን ለማስፈረም ከሊዮን ጋር ስምምነት ላይ ደርሷል። ዛ አትሌቲክስ እንደ አውሮፓውያን አቆጣጠር በሰኔ 3 እንደዘገበው ማንቸስተር ሲቲ የችርኪን ስምምነት እየፈለጉ እንደሆነ እና የ21 ዓመቱን ተጫዋች ለማስፈረም እየሰሩ እንደነበር ተገልጿል። በሲቲ እና በተጫዋቹ መካከል እስከ 2030 የሚቆየውን ውል አሁን ላይ ስምምነት ላይ መድረሱን ተከትሎ 40 ሚሊዮን ዩሮ የሚያወጣም ይሆናል። አስፈላጊውን ሂደት በጊዜው ካጠናቀቀ ከዚህ ሳምንት በኋላ በዩናይትድ ስቴትስ ለሚጀምረው የክለቦች ዓለም ዋንጫ የሲቲ ቡድን አካል ይሆናልም ተብሎ ይጠበቃል። ሲቲ ውድድሩን በጁን 18 ዋይዳድ ኤሲ ጋር ይጀምራል። የሊቨርፑል አሰልጣኝ አርኔስሎት በግንቦት ወር መጨረሻ ለረፍት ጊዜያቸው ወደ ደቡብ ፈረንሳይ በሄዱበት ወቅት ከቼርኪ ጋር ተገናኝተው ማውራታቸውም ተያይዞ ተዘግቧል። በታያዘም ሲቲ ከግብ ጠባቂው ጋር ተለያይቷል። ማንቸስተር ሲቲዎች በዚህ ክረምት ሁሉ ከሚጠናቀቀው ግብ ጠባቂያቸው ስኮት ካርሰን ጋር ተለያይቷል። የ38 ዓመቱ እንግሊዛዊ ግብ ጠባቂ ስኮት ካርሰን ማንቸስተር ሲቲን ከዓመታት በኋላ ለቋል። ስኮት ካርሰን በማንቸስተር ሲቲ በቆየባቸው ስድስት ዓመታት ውስጥ ተሰልፎ መጫወት የቻለው በሁለት ጨዋቶች ብቻ ነው። ብራይተን ጣልያናዊ የመሀል ሜዳ ተከላካይ ዲያጎ ኮፓላን ከሴሪያው ክለብ ሄላስ ቬሮና ሊያስፈርም እንደሆነ ተነገረ። ክለቡ የ21 ዓመቱን ተጫዋች ወደ ፋቢያን ሁርዜለር ስብስብ ለማካተት እንዲሁም የተከላካይ ክፍሉን ለማጠናከር በማለም ለማስፈረም እንዳሰበም ተነግሯል። ጣሊያናዊ ኮፓላ በኖርዌይ ከሜዳው ውጪ በተደረገው የዓለም ዋንጫ ማጣሪያ ለጣሊያን ብሔራዊ ቡድን በመሰለፍ ዓለም አቀፍ የመጀመሪያ ጨዋታውንም አድርጓል። በዚህ የውድድር ዘመን ለቬሮና ጥሩ በሚባል ብቃት የውድድር ዘመኑንም አጠናቋል። በቬሮና በሚገኘው አካዳሚ ያደገው ኮፓላ በ2024-እስከ2025 የውድድር ዘመን 34 ጨዋቶችን አድርጎ ችን ማስቆጠር የቻለ ሲሆን ቬሮና 14ተኛ ደረጃ በመያዝ የውድድር ዘመኑን አጠናቋል። የኮፓላ በማርካንቶኒ ቤንቴንጎዲ ስታዲየም ኮንትራቱ ሊጠናቀቅ ሁለት ዓመታት ቀርተውታል። በመጨረሻም ካሪራስ ከቤኔፊካ ጋር ወደ አሜሪካ ለዓለም ክለቦች ዋንጫ ሊሄድ ነው። ሪያል ማድሪድ የግራ መስመር ተጫዋቹን አልቫሮ ካሪራስ ለማስፈረም ከቤኔፊካ ጋር ንግግር ላይ መሆናቸው ይታወቃል። ሎስ ብላንኮቹ ተጫዋቹን ለማስፈረም በግል ከተጫዋቹ ጋር ከስምምነት ቢደርሱም እስካሁን ከቤኔፊካ ጋር ግን መስማማት አልቻሉም። ሪያል ማድሪድ ተጫዋቹን ከዓለም ክለቦች ዋንጫ ውድድር በፊት ማስፈረም አልሞ እንደነበርም ተገልጿል። ይሁን እንጂ ቤኔፊካ ለዓለም ክለቦች ዋንጫ ውድድር አልቫሮ ካሬራስን በመያዝ ወደ አሜሪካ እንደሚያቀኑም ተነግሯል። ሪያል ማድሪድ የቀድሞውን የአካዳሚውን ውጤት አልቫሮ ካሬራስ ለማስፈረም የሚያደርጉት ጥረት በቀጣይ እንደሚቀጥሉም ተጠቁመዋል። ካሬራስ በቤኔፊካ ቤተ 65 ጨዋታዎችን አድርጎ አምስት ጎሎችን ሲያስቆጠር ስድስት ለግብ የሚሆኑ ኳሶችን አመቻችቶ ማቀበልም ችሏል። ዜና ስፖርት አበቃ። ከስሪ ፊርዳውስ አብድላኪም አብሬያቸው ቆየው። መልካም ቀን